ዛሬ እንግዲህ ተመልሼ የመጣሁበት ዋነኛው ያው እንግዲህ ሁላችንም ልንጠነቀቀውና ልናዳመጠው የምንችለውን ነው። ወደ እናንተ ይጀላችሁ የመጣሁት ምክንያቱም እኔ የሰማሁትን ለእናንተ ለማካፈል ነው። ሁላችሁም ያው እንግዲህ ተወዱታላችሁ ብዬ አስባለሁ። ምክንያቱም የምትወዱበት ይሄ ነገር እንዲሆን ሳይሆን መረጃውን ሳካፈላችሁ እንኳንም አካፈልሽነ ስለምትሉ ብዬ ነው ማለት ነው። ያው ቪዲዮውን ሳላስረዝም አጠራሪ ጌል እናንተ ቀረብ አረጋለሁ። እና እንግዲህ ለድምጽ ጥራት ማሌሽ ቅርታ ጠይቃለሁ። ምክንያቱም ትንሽ ስላመመ ለዛ ነው። እና እኔም የሰማሁት ያው እንግዲህ ማታ ላይ ነበረ። ያው እስካሁንም ስራ ላይ ስለነበርኩኝ ነው ያው አሁን ሪካርድ ማደርገው ማለት ነው። እና ለቤተሰብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቦች ደግሞ በላይክ በሸር ለሁሉም ተደራሽ እንዲሆን በአክብሮት ጠይቃለሁ ማለት ነው። ይችላችሁ የመጣሁትን እንግዲህ ተከታተሉ እስከ መጨረሻው። አሰላሙ አሌይኩም ወረህመቱላ ወበረካቱ። ሰላም ቤተሰብ ሁላችሁም ብያለሁ ማለት ነው። ምንድን ነው ይዘሽ የመጣችሁ ካላችሁ እንግዲህ ወቅታዊ የሀገራችን ሁኔታ ነው። እንግዲህ እንደሚታወቀው ሀገራችን አሁን ላይ ሰላም አጥቷል። ያው ከአሁን በፊት ሲሆን የነበረው ድጋሜ ተመልሶ ሊመጣ ነው እየተባለ ስለሆነ ያው እንግዲህ በዛ ምክንያት ብዙዎቻችን ስለምንጨነቅ ብዙዎቻችን ህመም ላይ ስለምንሆን ለዛ እስኪ አንዳንድ ልበላችሁ ብዬ ነው ማለት ነው የመጣሁት። እሱስ ምንድን ነው በጉጉት እየጠበቃችሁ ነው ብዬ አስባለሁ። ምክንያቱም አላጓጓችሁም፣ ቶሎ ጠራ ነው የማረገው። ያው እኔም ስራ አልጨረስኩም ገና ማለት ነው፣ እንደምታዩት አራት ሰዓት ነው። እና ምንድ ነው አገራችን አሁን ላይ ሰላም ስላጣ ኢንተርኔት ወይንም ሸበካ በሀገራችን፣ ምንድ ነው የሚባለው፣ ዲያታ ዲያታ ሊጠፋ ስለሆነ እየተባለ ስለሆነ ሁላችሁም እንግዲህ ድንገት ቤተሰቦቻችሁ ላይ ደውላችሁ ካልሰራላችሁ እንዳትጨነቁ በማለት ለእኔ የሰማሁትን ለእናንተ ደግሞ ላካፍላችሁ ብዬ ነው፣ እኔ ላስጨንቃችሁ ሳይሆን፣ መጀመሪያ ግን ካወቅ ነው ያው በሁሉም ከሆነ ዳታ የጠፋው ትንሽ እንድንረጋጋ ብዬ ነው ማለት ነው እና ብቻ የኢንተርኔቱ ብቻ ሳይሆን መስመርም ቀጥታ ይጠፋል እያሉ ነውእና እንግዲህ ያው ሀገራችን ሰላም ስላጣ በተለይ ሰሞኑን በጣም ግርግር በዝቶ ነበርና በተለይ በወሎ አካባቢ ምናምን ያው የምታውቁት ታውቃላችሁ። ሁላችንም አሁን ላይ ሶሻል ሚዲያ ላይ እያየን ስለሆነ በወሎም ያለ ነው አለን እያየን እየሰማን ነው። ከዛም ደግሞ ያው ዩቲዩብም ላይ፣ በሁሉም ቦታ ሶሻል ሚዲያ እያየን ስለሆነ ሲዛዛው እና በጣም አስቸጋሪ ሁኔታ ነው። አላህ ሀገራችንን ሰላም ያደርግልን። 2018 እንግዲህ አንድነት የምንሆንበት ነበር ስንመኝ የቆየው ሁላችንም ይሄን እንግዲህ ድጋሜ ተነስቷል። የዛሬ ሶስት ዓመት አዎ አራት ዓመት እንደምታውቁት ኢንተርኔት ለዓመታት ያክል ተዘግቶ እታች ጃራ ነው ምናምን በሚባለው ሀገር እየሄዱ ነበር ብዙዎቻቸው ከኮምቦልሻ ከምናምን በዛት እየሄዱ ነበር። ወላሂ ሲጠልፉ የነበረው ዲያታ እና አሁን ላይ ግን ድጋሜ ተመልሶ መጥቷል ማለት ነው። መስመርና መስመር ቀጥታ መስመርና ዲያታ ሊዘጋ ነው እያሉ ነው። እንግዲህ ሁላችሁም ለምሳሌ ትናንትና ውረታችሁ ዛሬ ደውላችሁ ካልሰራላችሁ ለሁኑ አልጠፋም ግን ሊጠፋ ነው እየተባለ እንግዲህ እንትን አቅርበዋል መረጃ አውጥተዋል ማለት ነውና፣ የሆነ የሚሰማሁት የሆነ አጎታችን ነበረና፣ ያ ነው እንግዲህ አንዳንድ ነገር ላይ ስላለ እሱ ነው ያስተላለፈልኝ ማለት ነው። እና ዛሬ ደውላ መች ትናንት ደውላችሁ፣ ዛሬ ለምሳሌ አሁን ድጋሚ ሲደውሉ አሰር አካላችሁ እንዳትደነግጡ፣ ወይ ሸበካ ወይ ቀጥታ መስመር ይህ እየተባለ ስለሆነ ቀጥታ ቀጣታ እንድታስቡት እና እንድትጠነቀቁበት የማክል ለእናንተ ላካፍላችሁ ብዬ ነው። ምክንያቱም እኔ ያው ሸበካ መፍቱህ ካለኝ ከጀዋሌ በላይ ነው የምላችሁ አርባ 24 ሰዓት ስልኬ እኔ ጋር እንኳን ቢሆንም ኦንላይን እንደዚህ አልዘፈዘፍም። የምር የመር አልዘፈዘፍም። ኦንላይን ብዙም አሌለሁም፣ ያው እንደናንተው እንደ ማንኛውም ሰው ዩቱብ ላይ ይገባለሁ፣ እንዲሁ ላይቭ እናንተው ጋ ተጫዎች ቤት ቤተሰቦች ጋር በአንድ ሰዓት ነው ከዛ በላይ እንኳን አልቆይም፣ እወጣለሁ። ከዛ በተረፈ ይዘየረኝ እዘይራለሁ፣ ያው በኮሜንት እንደምታቆጥ። ከዛ በተረፈ በቲክቶክ በኢሞ ምናምን ምናምን ነገር በሶሻል ሚዲያ ላይ አልቀመጠም። ወላሂ ነው እምላችሁ፣ እያካበድኩ ሳይሆን የቅርብ ሰዎች ታውቃላችሁ። አሁን ሼክ ክፍት ይሁንልኝ ማለት ነው ያው ቤተሰብ ክፍት ስለሚሆን ይደውልልኛል ጧት ምንም ይሁን ማታ፣ እነሱን ካናገርኩ ሰላም በቃ እፎይ ብዬ ውላለሁ ማለት ነው። የምር እንቅልፍ ራሱ ይወስደኛል። እና ኢንተርኔት ግን አሁን ሊዘጋ ነው ሲበል፣ በጣም ነው የተጨናነቅኩት ከሚባለው በላይ፣ ወላይ ነው የማላችሁ በጣም ማለት ነው። አይደለም ቤተሰቦቼን ይሸበካከለልኝ፣ ራሴ እንኳን አለም ሁሉ በቃ የተገለበጠ ነው የሚመስለኝ። ወላይ አይደለም አሁን እንደዚህ ጋጋታ ነው ምናምን እንደዚህ ተብሎ ማለት ነውና ዞሮ ዞሮ ያው ሀገራችንን ሰላም ያድርግልን ከማለት ውጭ ምንም ማነንም ማለት ነው። ሁላችንም ያው ምኞታችን ነው ሀገራችን ሰላም እንዲሆንልን፣ እስከዛሬም ያው እየተመኘን ነበር። ግን ድጋሚ አሁን ይሄ ከመጣ ግን እንዲያንጨነቅ እንዲያናስብ፣ ያው ቁርጣችንን አውቀን እንቀመጣል ማለት ነው። እንደገና ደግሞ ቤተሰብ አሁን ማግኘት ይፈልጋችሁ

እዚህ ሀገር ሀያ ብር ሞልታችሁ አለ በሰዋው ዲያ እንትን የሚሰጥ ይሸበክ ሸበካ የሚሰጣል እንደገና ደግሞ ቀጥታም ከለማ የሚሰጣል ግን አይጠቅምም። አስለን ሰላም እንኳን ብላችሁ አጫረሱም ሲዘጋ ማለት ነው። ነውና ዋናው ዲያታ ነበር ለሁላችንም ገለገለኝና እንደፈለግንም የምንዘፍነው የምር የፈለግነውን ሀሳባችንና በቃ የሆነ ነገር ማውራት ስንፈልግ ዲያታ ላይ ከሰራ ወይም ከሚሰራበት ቦታ ሆኖ በቃ ይሁድ ወዲያችን የምናወራበት ነው። የምር አሁን ያለ ቃላን ምን ይለ አንዲ እነሱ ዛ ያምሳ ብር ከሞሉ ወላህ ብዙ ያወራሉ፣ እናወራል ማለት ነው ከሚባለው በላይ። አሁን ደግሞ ሀገራችን በጣም ተሻሽሎ ነበርና እንዲ ሀገር በቃ በቀላል ብር ዲያታ ላይ 24 ሰዓት የሚሆን ለወር፣ ለሳምንት ለአስራ አምስት ቀን ይታሰራል እና ሸበካ ዘንተን ነበረ የምር ተገላግለል ነበር። ከድሮ ሀገራችን እየተሻሻለ ነበር፣ ግን ምን ዋጋ አለው? ሰላም ከሌለ አገራችን ቢሻሻል ምን ዋጋ አለው? የምር ለውጥ ቢኖረው ሰላም ጋር ነው። በቃ ሰላም ካለ ሁሉም ነገር ስላለ ማለት ነው። እና ይህንን እንዲያትጨነቁና እንዲያታስቡ ቀድሚያ ግን ለእናንተ ላካፍላችሁ ብዬ ነው እና እንዴ የምታስቡ የምትጨነቁ ብዙዎቻችሁ ስራላችሁ ብዬ ላካፍላችሁ ብዬ ነው። የምር ያው ትንሽን ሰላማዊ ድምጽ ለብቻው እያወራ ነው። እኔም በፊት ታወራለሁ እሱም በኋላ እያለ ነው እና ምንም ማረግ አይቻልም። እንግዲህ ሰው ጤና ካልሆነ ይህን ደግሞ ያው የሰማሁትን መረጃ ለእናንተ ላካፍላችሁ ብዬ ነው እንጂ ያው አሁን ላይ ቪዲዮም እየሰራሁ አይደለም። ያው ላይቭ ላይ ግዴታ ነው እንጂ ምክንያቱም ከሕመም የተነሳ ማለት ነው። ሁላችሁም እንግዲህ ሸር ሸር ሸር እያደረጋችሁ ላልሰማ ነው እንዲሰማ ተደራሽ አድርጎልኝ በትህትናና በአክብሮ ትለምናችኋለሁ የምር አዲስ የሆናችሁም ሰብስክራይብ ሸር እያደረጋችሁ ለሁሉም ተደራሽ አድርጎልኝ። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ሰላ ድረስ ስምባችሁ እኔም ለውጣ ወዲ ሰራዬ አልጨረስኩም ትንሽ አረፍ ልበል ብዬ ልብኝ። ስለዚህ ከመይ ለዛ ነው ማለት ነው። ሪካርድ እያረኩ ያለሁት እና ሰላም ሆኖልኝ፣ ሰላም ቆዩልኝ። ባይ ባይ ሀባይቢ